ሰላሙ ወበረካቱሁ ውድ ሀያት ቤተሰቦች እንዴት ናችሁ? ደና ናችሁ? እኔ ጋር አልሐምድላ። እናንተ እንዴት ናችሁ? ደና ናችኋ? ሁሉም ሰላም ነው ወይ? እኔ ጋር ሁሉም ሰላም ነው አልሐምዱላ። ኢድ ሙባረክ አለይ ነው አለይኪ ተቀበላላ ሚና ወሚንኩም ሳሊያ አማን ብያለው እና ያው ተረፈዴም ቢሆን እንግዲህ ኢድ ሙባረክ ብያለው እና እንዴት ናችሁ? ደና ናችሁ ወይ? አላ እንግዲህ የከርሞ ሰው ይበለን እላችኋለሁ። ወይም ተቀበላቸው ባሪያዎች ይበለን እላለሁ። እንግዲህ መቼም የዘንድሮ ረመዳን ሮመዳን ቶሎ ነው የሄደው። እንግዲህ ምንም ማድረግ አንችልም፣ እና አላ ይቀበለን እላችኋለሁ። እና እንግዲህ ዛሬ መጥቻለሁ ሱመያ እናትወይ ሀረር ሀረር ሀረር የቆንጆች ሀገር እያለች አርጎሽ ሀረር የሽጋ ሀገር ሀረር የሙስሊም ሀገር እያለች አርጎሽ ላችኋለሁ እኛ እና ሀረር በጣም ደስ የሚል ሀገር ነው። እንሻላ እኛም ሄደን እንጎበኛለን ብለን እናስባለን እና ሀረር በሮብ ብዙ ብዙ ቅርጾች አሉ በጣም ማለት ነው እና የጥሩ ታሪኮች ምናምን እንዳሉ ነው። ተሳማኔ እና በጣም ደስ የሚል ቦታ ነው እና እንግዲህ ሱመያ ዛሬ ሄዳለች። እንግዲህ በረኪና እያለች ነው። በረኪና ሀዩቲ ሀዩ በረኪና እያለች ነው። እንግዲህ መሳኑ እና መሳኑ መቼ የሚያውታቃለች? ወይኔ ሱመያ እንደ ኮከታ ታረጋለ ይላል። ዝምተኛ ሰው ወሬ አለው ይባላል እና በታረገች። ለማንኛውም እኔ እና ሀረር ሀረር የሸጎች ሀገር እያለች እሄዳላችኋለች። እንግዲህ በሰላም ልጆቿን የምታሳድግ ያርጋት እና እዛ ቀለበት ጎንበስ ብሎ አደረገበት። እሷ ደግሞ ልጆቿን ይዛ ሸርሸር ሸርሸር ሸርሸር አለች። አንተስ ሚስትህን ቀለበት አድርገህ ነው? እኔ ደግሞ እና እናደርግልሃለሁ አለችው። እናት ሲሆን እያ በጣም ጉደኛ ነሽ። እና እንግዲህ ልጆችሽንም አላህ ያሳድግልሽ። ሰይድ ደግሞ ተጎንደር አልተመለሰም። በጣም ጭንቅ ላይ ናት። ሀው ሀያት እንትና ሁለታቸውም ሀያቱም ሱመያን በቃ ባሌዋ ባሌዋ ነው። እናቴዋ ሁለት ያገባ ያገባ እኮ እንዲህ ያም ደራ ነው፣ ይህም ደራ ነው። በቃ በደራ ይፈላል። እየተፈላለ ጉና በጣም ደስ ይላል ላችሁ። አለው ላላልተ እንዲሁላችሁ ደህና ናችሁ ወይ? እውነት አንዳንዴ ያስቀኛል ሁሉ ነገር ማለት ነው። ሳያው እና ሌላ ደግሞ ይቀጥል። ያ ሀይቲ ጋር የነበረው ልጅ የሰይድ ጓደኛ፣ አሁን እንግዲህ እሱ ጋር ደግሞ አሁን ጉዳት የለም። እሱ ጋር ተገናኝታለች ማለት ነው። ስለ ሰይድ እያወራች ነው። እኔ እንደዛ ያደረኩት በጣም ስለተከፋሁ እና በጣም እንትን ስላልኩ ነው። መናገር ስለማልፈልግ የሚዲያ ላይ ይሄ ነው ብዬ ስለማልል እና በውስጥ ብዙ ብዙ ነገር አሳልፍ ያለሁ እኔ የመንም ዝም ብዙ ነገር ተፈጥሯል። ለዛ ብዬ ነው አለች። እውነቷን ነው። አንዳንዴ የራስን ገመና ኢሚዲያ ላይ አለማውጣት በጣም በልጥና ጉብዝና ነው፣ እውነት በዚህ ማለት ነው። ተሷ ተማሩ እና ሚዲያ ላይ መታችሁ ብታለቅሱ ጥቅም የለውም። እሷ ግን ኮስተር ብላ ሚዲያ ላይ አላለቅስም ብላ ጸጥ ብላ በውስጥ አምቃ ይዛ ነው ስትንትን ስትል የነበረው እና እሷም በጣም ጎበዝ ነው ብዬ ነው የምለው። በጣም ማለት ነው፣ ሲጠና ጎበዝ ጀግና ናት። ሀቂቃ ማለት ነው። እና ተሷ ተማሩ አሉ እንጂ ሚዲያ እየመጡ የሚንፈራረቁ ማለት ነው። እሷ ግን እንደዚህ ሁለት ልጅ ሳዚ አዚ ያረን እንጂ ጎበዝ ናት። እውነት ሱመያ እውነት ንግስት ብሏታል። እውነት ንግስት ናት ሀቂቃ ማለት ነው። የቤቱ ንግስት፣ የቤቱ ድምቀት ማለት ነው። ሱመያ እውነት ጣላ ድንቃት አላልፍም ጎበዝ በጣም ጠንካራ ጀግና ናት። እና አገሩም ላፍ ብላ አለች። እዚህ የምንትን ስትል ያው እንደምታዋት ናት። እኔ እንጃ። እና ሰይድ እንግዲህ ወደ ልጆች ተመለስ፣ ልጆችህን ሚስትህን ይቅርታ ጠይቀህ ልጆችህን አሳድግ። እና ሀረር ሀረር አለች ሰው ስለዚህ፣ እና አሁን ሀረር ናት ጎንደር ተመለስና ሚስትህ ጋር ሰላም ዘበቁ እላለሁኝ። የሰላማችሁን ተመለሱ የሰው ወሬ አትስሞ። አንዳንዴ እኮ ወይኛ፣ አንዳንዴ ትዳር የሚበላሽበት ነገር ምንድን ነው? የሰው ወሬ መስማት ነው። ሱመያ ግን ጎበዝ ነ በራሷ በራሷ እንትን ተሰውርቃ በቃ ተሰውራ ቅብላ እየኖረች ነው ለምን እንዲነው ነው እንዲህ ነው ነው። ቢከፋትም ቢለማትም በውስጥ ነው የምታደርገው። እና እኔ ሱመያን ያደነኩባት መንገድ አንዱ ይህ ነው። ለምን እሳቡት እንግዲህ ሁለት ልጅ ነው የያዘችው ሀቂቃ ማለት ነው። ሁለት በጣም ከባድ ነው። ግን እሷ በጣም ጎበዝ፣ ጠንካራ መሆኗ አብዙ ላይ ያሳውቃል። እና ተሷ ተማሩ ላችኋለሁ እኔ ሱመያ ጀግና እውነት ንግስት ወሻል፣ እውነትም ንግስት ነሽ። ሀቂቃ ማለት ነው። ንግስት፣ ንግስት፣ እውነት ንግስት። እና ወዴ ሰይድዬ፣ ሰይድዬ፣ ሰይድዬ፣ ሰይድዬ አለች። ሰይድዋ፣ ሰይድዋ፣ ሰይድዋ፣ ሰይድዋ፣ ሰይድዋ፣ ሰይድዋ አለች። እና እንግዲህ ተራ በተራ አንዳንዴ እንትን ድራማ ይመስለኛል ሳስበው እኔ እንደው አንዳንዴ ሀይ ሀይ ብዬ ስል ማለት ነው እንትን ድራማ ነገር ይመስለኛል። ሀቂቀትን ማለት ነው። አንዳንዴ እንዴት ነው እንዲህ ድራማ እየሰሩብን። ሰይድም ጎንደር ይዞ ጠፋ። በዛው ልማ ላይ እያለች ነው እና እንግዲህ ተመለስ ሰይድ፣ ልጆቼን አዲበካ ሳዲክ እንላለን እሷንም አታስከፋ ልጆችንም መንትና አትበል። ልጆች ስታሁን እንግዲህ አበይ አበይ እያሉ ይጠምሷታል፣ ምክንያቱም በውስጥ ብዙ ነገሮች አሉ እና እውነቷን ነው። እና ተረዲያት መታ ልጆችን ማየት ነው ማለት ነው እሱ አሁን እስከ ዛሬ እየተደበኩ ነው። አሁን ግን አልተደበኩም። ሀቁን ነው የተናገር ብታለች። ያው ሀቁን መታ እየተናገረኝ ነው የት እንዳለች እና ስለዚህ ወዲ የሚስት ዘኒ ተመለስ ልጆች ጋ ማለት ነው እና ሀዋይቢ ይድስ እንዴት አለፈ ላለሁኝ አላንገይ ይቀበል እንላለሁኝ። የአመት ሰው ይበለን። ምክንያቱም እቺን አመት ስንት ሰው አላገኛለን ያልተመለሳለ እና እኛ ደግሞ ዝደርሰን አላህ ደግሞ የከርሞ ሰው ይበለን ወደ ፊት ደሞ ኢንሻአላህ በሰላም እንደርስ ያርገን እና ከአመት ከአመት ከአመት ከአመት ብቅ ያርገን ሰጪ ያርገን ተቀባይታ ይሆን ማለት ነው። እና ኢድ እንዴት ነበረ? ኢድ እንዴት አደረጋችሁ? እንደው ሀዲያው ምናምን ኪው ምናምን ኪው አበሻ አበሻችሁ ወይስ እንዴት ነው? እኛ ጋር መቼም ኢድ የሚባል ያው የለም። ኢዳችን እኛ ስራችን ነው። የእኛ ኢድ በስራ ነው የሚያልፈው እና እንዴት ነው ነው ላለሁኝ አብሽሩ አብሽሮ አንድ ቀን እኛ ለራስ ተሰው ተቀባይ ነው ሰጭ አድርገን ነው የምንለው። ሁሌ ሰጭ ሁሌ እንትን በየአድርገን ምክንያቱም ከመቀበል መስጠት ነው የሚያስደስተውና እውነቴን ነው እኔ በራሴ የሚያስደስተኝ ነገር ነው ከመቀበል መስጠት ይባላል የሀገሬ ሰው፣ ስለዚህ የምንቀበል ታይሆን የምንሰጥ ያርገን እላችኋለሁ። ይሁነት አንዳንዴ እና ሰጭ አርገን እያላችሁ ዱ አርጉ እላችኋለሁ። እዶች ማለት ነው ብቻ እንግዲህ የሰው ቤት እና ማሲ ላይክ እና ሰብስክራይብ አርጎኝ አበረታቱኝ እላችኋለሁ። እሺ ስንት ቀን ገብቼ ማላቅም ያው ዘንድሮ ረመዳን በጣም ስራ እየበዛብኝ ነበር እና ብዙን ገብቼ አላቅም። ስለዚህ እናንተ ማበረታቶኝ ላችኋለ የኔ ወዶች እና አለ እንግዲች ምንም ማድረግ አንችልም። የሰው ቤት ይሄው ነው እና ከሰው ቤት ተገድና ኑሮ ፈጣሪ እያውጣን እያላችሁ ዱአ እያደረጋችሁ እንኖር ላለ ፊት ወደፊት ወደፊት ይባላል። የሀገሬ ሰውና መጠንከር አለብን ጠንከር ጠንከርከር ጥንክር ጥንክር ክር ብሏል። የሀገር የሰው እና መጠንከር ነው እላችኋለሁ፣ የምወድያችን የማክብራችሁ እና አብሽሩ። እኛም ተቀባይታ ይሆን ሰጪ ያደረገናል። ኢንሻላህ ኢንሻላህ አላህ ጋር እንሻላ አላህ ጋር ነው ካዲ አላህ ጋር እና ሰጪ ያደርገን እላችኋለሁ። እኔ ወደ ወይ በጣም ወዳችሁ ገባቢ መሰለኝ እና ሰላማችሁ ብዙ ብዙ ይበልልኝ፣ ወዳችኋለሁ እና ብሽሩልኝ አላህኛንም ለወዲ ፊት በቤታችን የምናፈጥ የምን ኢድን ምና ከብር ያርገን ተሰው ቤት ያውጣን እያላችሁ ዱአ አርጎ እላችኋለሁ ወላችኋለሁ። አላህኛም እኛም ሰውን እንኳደል። ስለዚህ አላህኛንም በሰላም ለሀገራችን ያስገባንላችኋለሁ። ወዳችኋላ ነው ብላ እና አብሽሯ። ትጨናነቁ አትጨናነቁ አላህ ያለው ነው ብቻ። ዋናው እኛ ጤና እንሆን። ጤና ካለ ሁሉም ነገር አለና፣ አላህ ለሀገራችን ለቤተሰቦቻችን በሰላም ያስገባን። ለልጅ ወለድ የም ልጃችሁን ሰላም ያርግላችሁ፣ ቤተሰብ ሰላም ያርግላችሁ። እኛ ለልር ነው ደግሞ ልጅ እንዲሰጥቶን በቃ ፋፋ ያያል ልጆቻችን ጋር ምናከብር ያድርገን። ዋናው ዱዓ ነው። ስራ የሚያጣ ስራ ይስጣችሁ እና አብሽሩ፣ ዘና እያላችሁ ተጫዋቷ። ትጨናነቁ እና ምንም ማድረግ አንችልም አላህ፣ እኛ ኢትዮጵያ ጭራሽ ስደተኛ ስለሆን ምንም ማድረግ አንችልም እና አላህ እንግዲህ እንዲህ ነው። አንድ ቀን ያልፍልናል ብለን ተስፋ አለን። መቼም በተስፋ ነው የኛ ኑሮና ታሳታ ተስፋ ያሰጣል። ፍሬውን ያሳየንላችኋለሁ እና አብሸሩለኝ። ይመቻችሁ እና ሰይድ እና ሱመያ በሉ ወደ ቤታችሁ ተመለሱ፣ ሰላማችሁን ፍጠሩ፣ እኛ እረፍት እናግኝ። እኛ ኮ የመዲም ቅመም ማለት ነው ስራ